የመድኃኒት አቅርቦት ጥራቱን በጠበቀና ፍትሃዊ በሆነ መንገድ ለህዝቡ ተደራሽ ማድረግ በየደረጃው የሚገኙ የአስተዳደር መዋቅሮች ተቀዳሚ ተግባር እንዲሆን የክልሉ ጤና ቢሮ በሽታ መከላከል ዳይሬክቶሬት ዳይሬክተር ዶክተር እንዳለሳለ ጥሪ አቅርበዋል የመድኃኒት አቅርቦትን ለማሻሻል አማራጮች ያስፈልጋሉ በመንግስት የሚቀርበው የመድኃኒት አቅርቦት አለ ነገር ግን ለማህበረሰቡ ተደራሽ በሆነ መልኩ አቅምን በሚመጥን መልኩ ተደራሽ ለማድረግ ሌሎች አማራጮችን ወደ ማህበረሰቡ ማቅረብ አስፈላጊ ነው። ከዚህ ውስጥ አንዱ የማህበረሰብ አቀፍ ፋርማሲ ወይም መድኃኒት ቤት ነው ማለት ነው። ይህ መድኃኒት ቤት መከፈቱ ከጤና ድርጅት ብቻ ሳይሆን ሌሎች አማራጮች በተለያየ ምክንያት ከጤና ድርጅት መድኃኒት ቢያጥር ሌላኛው አማራጭ አድርገው ይወስዳሉ። በሸካ ዞን አንድራቻ ወረዳ ጌጫ ከተማ ላይ የህዝብ መድኃኒት ቤት ለመክፈት የሶስት ሚሊዮን ብር መድኃኒት ግዢ የመፈጸምና ደረጃውን የጠበቀ የፋርማሲ ህንፃ ክራይ ተወስዶ በክልሉ ባለሙያዎች መጽደቁንም ኃላፊው ተናግረዋል። የህዝቡንም አቅም የሚያሳይ ነው፣ እሰየው የሚያስብል ነው በጣም ለሌሎች ወረዳ ከተሞችም ሞዴል ሊሆን የሚችል ተግባር ስለሆነ በዚህ አጋጣሚ የከተማውንም እንደዚሁም የወረዳው መስተዳደር ላመሰግን ወዳለው በጣም ኮሚትመንታቸው ከፍተኛ ነው። በጀት በመደብ ቤት እንደዚሁ አሎኬት በማድረግ ባለሙያ በመደብ ወደዚህ ስራ መግባታቸው በፍጥነት ለዚህ በጣም ትልቅ አክብሮት አለኝ። ማህበረሰቡ በጤና ባለሙያዎች የተመከረ መድኃኒት ግዢ ፍላጎታቸውን ለማሟላት አማራጭ የመድኃኒት ቤቶችን ማስፋፋት ከኛ ይጠበቃል ያሉት የሸካ ዞን ጤና መምሪያ ኃላፊ አቶ እምሩ ወየሳ ናቸው። ማህበረሰቡ መድኃኒት የሚያገኝበትን የአቅርቦት አማራጮችን ማስፋት ነው። ሶ ማህበረሰባችን ከአራት አማራጮች በአንዱ መድኃኒት ሊያገኝ ይችላል። አንደኛው በህክምና ተቋማት ላይ፣ ሆስፒታል ሊሆን ይችላል፣ ጤና ጣቢያ ሊሆን ይችላል፣ ጤና ኬላ ሊሆን ይችላል፣ የሚያገኛቸው መድኃኒቶችን ያገኛል። ሁለተኛ ከቀይ መስቀል ሊያገኝ ይችላል። ሶስተኛ ደግሞ ከዚህ ከህዝብ መድኃኒት በከተሞች ደረጃ ላይ ከሚከፈቱ ሊያገኝ ይችላል። ከዛ ውጭ ደግሞ በከተማ ደረጃ ላይ ፍቃድ አውጥቶ ህጋዊ የፋርማሲ ንግድ ላይ ከተሰማሩት ማህበረሰብ ክፍሎች ሊያገኝ ይችላል ማለት ነው። የአንድራቻ ወረዳ ዋና አስተዳዳሪ አቶ አየለ አገሎ በበኩላቸው የመልካም አስተዳደር ጥያቄ ሆኖ የልማታችን እንቅፋት የነበረውን የመድኃኒት አቅርቦች ችግር ከስሩ ለመፍታት ካለን ውስን በጀት ቅድሚያ ለህዝብ መድኃኒት ቤት ሰተን ግዢ ለመፈጸምና ቅጥር ለማከናወን ወደ ስራ ገብተናል ብለዋል። ጌጫ ከተማ ላይ በእርግጥ እስካሁን በጤና ዘርፍ የመልካም አስተዳደር ጥያቄ ሆኖ ህዝቡ እያነሳ የነበረውና በማጠመ አባልነት ላይ ቶሎ ያለ መክፈል ችግሮችን ለይተን ወጥተናል። የህዝባችን ጤንነት ከተጠበቀ ህዝባችን በግባቡ ያለማል፣ ያመርታል፣ ይነግዳል፣ ያስተምራል፣ ይማራል። በቅርቡ ከጤና ኬላ ወደ ሁለተኛ ደረጃ ትውልድ ጤና ኬላ ያደገው የገማድሮ ጤና ኬላ ስራ ማስጀመራችን ጥሩ ብስራት ቢሆንም ሰፊ የህክምና ቁሳቁስ ግብአት የሌለው በመሆኑ ይህንን ለመቅረፍ በቅንጅት መስራት ያስፈልጋል ተብሏል። እንደ መንግስት የክልል ጤና ቢሮ የሚወስደው ድርሻ አለ፣ እንደዚሁም ጤና መምሪያም ጭምር። ነገር ግን በዋናነት የማህበረሰብ ተሳትፎ እዚህ ላይ ወሳኝነት አለው። የወረዳ መንግስት የራሱን ድጋፍ ማድረግ አለበት። ህብረተሰቡ ደግሞ ማድረግ የሚገባውን መዋጮ አዋተው መሟላት ያለበትን ነገሮችን ማሟላት ያለበት የህክምና መገልገያ መሳሪያዎች፣ የመድሃኒት አቅርቦት። እነዚህ ደግሞ በዋናነት በአቀራረብ ስርአቱን ተከትሎ የሚቀርቡ እንደመሆናቸው መጠን የዞን ጤና መምሪያ የክልሉ ጤና ቢሮ ጋር እና ሌሎች ደጋፊ ድርጅቶች ጋር በማቀናጀት እያቀረብን የምንሄደው ነው የሚሆነው። የግማድሮ ቀበሌ ሁለተኛ ደረጃ ትውልድ ጤና ኬላ ስራ ማስጀመሪያ ምርሃ ግብር ላይ የተገኙ የቀበሌው ነዋሪዎችና ባለድርሻ አካላት በዕለቱ ከ1.1 ሚሊዮን ብር በላይ ቃል የተገባ ሲሆን በቀጣይ የሚጠበቅባቸውን ሁሉ ለመደገፍ ዝግጁ መሆናቸውን አረጋግጠዋል።